ሰርካለም አሁን በቅርብ አባቷን ሄዳ አባቷን እዛ ስትጨቀጭቃቸው ንብረት ስጡኝ ብላ ወርውራቸው ነው አባቷ የሞቱት። ስለዚህ አሁንም ደግሞ ይሄ ከመሆኑ በፊት ሕክምና ውሰዷት ሰርካለም ወደ አንድ አይምሮ ሰብስቧት እና ትልቅ ስራ ስሩ። በቃ እግዚአብሔር የሚወደውን ነገር ስሩ። ዝርፊያ ቀረብን ሳይሆን የህዝብን ገንዘብ መቦጥቦጥ ቀረብን ሳይሆን በህፃናቶች መነገድ ሳይሆን መንግስት አውጥቶ እንዳይጥላት አሁን ድምጽ መሆን ያለብን እሷን ህክምና ወይ ፀበል ወይ የሆነ እሷ የምታመልክበት ይሁን። ቤተሰቦቿን ፋና ያለች ፋናይ ትላንት ትጨማለቅ ነበር እዚህ። ማርቴ ያመሰግናለሁ እያለች ነበር። ይሄንን ከምትል አሁን እህቷን ብቻዋን አግኝታታለች አይደል? ወደ ህክምና መውሰድ ለፋና እንደውም ሼር አድርጉልኝ። ለፋና እህቷን ወደ ፀበል መውሰድ ትልቁ ስራ አሁን። እህቷ እንደውም ችግር ውስጥ ከምትገባ ጤነኛ ከተባለች መድኃኒት የአማኑኤል መድሃኒት ከመጠቀሟ በፊት ወደ ሌላ ወደ ማዕከልም ከሆነ እኮ ወደ እስር ቤትም ከሆነ እስር ቤት ነው የምትበሰብሰው። ነገ ልጆቿን እንድታይ አይምሮዋ ተረጋግቶ ወታ ለህዝብ ጤነኛ ነኝ ብላ ጤንነቷ ተረጋግጦ ልጆቿን ለማሳየት ከልጆቿም ጋር አብራ እንድታድግ አብራ እንድትኖር ልጆቿንም እንድታሳድግ ፍቃድ እንዲሰጣት ዛሬ ቤት ስራ ስሩባት። ሰርካለም ላይ ህክምናው ሰዷት፣ አሳክሟት። መፎከር መሳደብ ምናምን ሳይሆን፣ አሁን ይሄው ብቻዋ ናት። ለየጣናት አይደል? እሰሩና ወደ ጸበሉ ውሰዷት። እሰሩና ወደ ምትወስዷት ውሰዷት። ዘመዶቿ በተለይ እነፋናዬ በጣም ባለጌዎች አሉ፣ የሚሳደቡ ቤተሰብ ነን ብለው እናንተ፣ እናንተ ውሰዷት። መፎከር ማርታ ላይ በውስጥ እየመጡ ሳይሆን፣ መሳደብ ምናምን ሳይሆን፣ አሁን ይኸው ብቻዋ ናት። ለየጣናት አይደል? እሰሩና ወደ ጸበሉ ሰዷት። እሰሩና ወደ ምትወስዷት ውሰዷት። ዘመዶቿ በተለይ እነፋናዬ በጣም ባለጌዎች አሉ የሚሳደቡ ቤተሰብ ነን ብለው እናንተ እናንተ ውሰዷት። መፎከር ማርታ ላይ በውስጥ እየመጡ ሳይሆን ዝርፊያ ቀረብን ሳይሆን የህዝብን ገንዘብ መቦጥቦጥ ቀረብን ሳይሆን በህፃናቶች መነገድ ሳይሆን ዛሬ ማሳከም ነው። ሰርካለም አሁን በቅርብ አባቷን ሄዳ አባቷን እዛ ስትጨቀጭቃቸው ንብረት ስጡኝ ብላ ወርውራቸው ነው አባቷ የሞቱት። ስለዚህ አሁንም ደግሞ ይሄ ከመሆኑ በፊት ሕክምና ውሰዷት። ሰርካለም ወደ አንድ አይምሮ ሰብስቧት እና ትልቅ ስራ ስሩ። በቃ እግዚአብሔር የሚወደውን ነገር ስሩ። ምን አልክ? ተኪ ሀሳብ አለ ሁልሽ ማርታ ከአንቺ ጋር ከጀርባ እየመጡ አላስፈላጊ ነገር ከምንትን ባለውለታቸው ቢገባቸው ትልቅ ነገር እያደረግሽ እኮ ነው። እኔ ህያው እግዚአብሔር ምስክሬ ነው፣ ልትመሰገኝ ነው የሚገባው እንጂ አላስፈላጊ አንቺ ጋር መጥቶ ሰጣ ገባ አያስፈልግም። አንቺ አንድ ሰውን ህይወት ብቻ አይደል የማህበረሰብን ህይወት እኮ ነው እዚህ ጋር የመታደግ ስራ እየተሰራ ያለው ገብቶሻል። እነዚህ ልጆች ላይ እየተዘራ ያለው ዘር መጥፎ ዘር ነው። ማህበረሰብ ላይ ይቺ ሴትዮ እየዘራች ያለችው ዘር መጥፎ ዘር ነው። ስለዚህ እቺ ሴትዮ በኃይልም በምንም በምንም አንቺ ጋር መጥተው መሳደብ አያድንላቸውም፣ ልጆቹን አይጠብቅላቸውም። እንደውም ምስጋና ነበር ቢሆን የሚገባው ገብቶሻል። ግን ጥቅማቸው ቀረ። በቃ ጥቅማቸው ስለተነካ ስለ ልጆቹ ህይወት ሳይሆን ስለ ማህበረ ሰቡ ሳይሆን እነሱ ትኩረታቸው ጥቅም ስለሆነ ያ ጥቅም ስለተነካ ነው እያበዱ ያሉት። ይበዱ፣ የራሳቸው ጉዳይ። ግን በኃይልም መንግስትም እዚህ ላይ እጁን አስገብቶ ይሄ ቀልድ አይደለም። በቸለተኝነት የሚወሰድ ጉዳይ አይደለም። በኃይልም ይሁን በምንም በጉልበት ተወስዳች ሴትዮ ህክምናና የሆነ አጋንንት መጫወቻ ስለሆነች በህክምናው በሃይማኖቱም፣ በምታመልከው መንገድ ሄዶ መፍትሄ ሊሰጣት ይገባል እንጂ ይህች ሴትዮ ችላ ብሎ ማየት አይገባም ነው የኔ ሀሳብ። ማርትየት ትክክል ተባረክልኝ። እሺ ቴዶ ሀሳብ ስጥ እንዴት ነ ሰላም፣ ሰላም ቤተሰቦች እንዴት ናችሁ ሁላችሁም? አለ ነው እንደም ሰላም ነው አለሁልሽ፣ ማርቲዬ። ያኔ ቤቷ ድረስ ከመሄድሽ በፊት ስናወራ የነበረው ይሄ ቀን እንደሚመጣ ነው። የሚገርመው ነገር አሁንም ስስ ብልቱን አውቃ የነገሮች ሁሉ ቋጠሮ ቦታውን ስለምታውቅ፣ በዚህ ልክ ማርቲ ይሄ ሁሉ እንዲሁ ላይ እንዲብላሽ ምናምን ብላ ብለው በሷ በኩል ያሉ እንዲያረግሻት እንዲያረግሻት የሚል ጀጅመንት እንዲሰጡ ነው ይህንን የሰራችው። እና አሁንም ድራማው ላይ ናች። እኛ ደግሞ ሲጀመር ጀምሮ ማርቲ ስትሰሪ የነበረው ማህበረሰቡ ላይ እና ትውልድ ላይ ነው። ገብቶሻል? በዚህ መንገድ ትውልድ እንዳይበላሽ። ያው ልጁ ሲናገር ትዝ ይልሻል፣ ባጃጅ ውስጥ ሆነሽ ምናምን የድራማውን አካል እንዴት ፔንፉል ሆነሽ ከዛ ስትመጪ ለኛ ያስረዳሽን መንገድ አለ። ገባሽ? እኔ ያ ነገር ነው ይመጣብኝ። እንዴት ነው ሰው የሚበላ ሰው እጁ ሲቆረጥ እንዴት ብሎ ይበላል አሁን እሷ እጇን የተቆረጠው ገባሽ የልጅ ናፍቆት የልጅ ፍቅር ሳይሆን የምትነግድበት በልጇ የምታጨረብርበት ያንን ድራማ አካል የሚናገር አነጋገሩ እኔ ዝም ብሎ ምናቤ ላይ ይመጣብኛል ገባሽ እሷን ባየዋት ቁጥር ልጆቿን አስጠንታል ስክሪፕት ሰጥቶ ፊልም እንደሚያሰራ ሰው ነው ልጇን የድራማው አካል አድርጋ እንትን የምትለው ገባሽ እና ሌላም ሰው ደግሞ አግኝቶት ልጁን የነገረኝ ነገር አንቺ የነገርሽኝ ነው ሁሌ ትዝ የሚለኝና፣ አሁንም ይሄ ለቅሶ የአዞ እንባ ነው ለእኔ። ወደ ሪትም ለመመለስ ከዚህ በኋላ ልጇ እጇ ከገባ ቅርብ አትገኝም። በቃ እንደባለፈው ማንነቷን ሰውራ እንደኖረችው ነው የምታረገው ገባሽ? አይደል እንጂ ከህመሟ ተጸጽታ ማርቲ በድ እየሻለሁ እንደምትለው አይደለም። አሁን እንደምታያቸው እውነተኛ የሷ ሀሳቢና እሷን ለመርዳት የሚፈልግ ሰው ከሕግም ከመንግስትም ጎን ቆሞ እንትን ማለት ነው ያለበት፣ እሷን ማዳን ነው ያለበት። በቃ እሷ ከዳነች በኋላ ልጇን አደለም የፈለገችውን ህይወት ስራም ማስቀጠር ደረጃ መርዳት ይቻላል። ነገር ግን መልሶ ለዚህ ሴትዮ ልጆቿን መስጠት ማለት ደብዛዋን አጥፍታ የምትፈልገው ሚሽን ነው የምትሰራው ከዚህ በኋላ ገባሽ ማርትዬ፣ የደከምሹን የለፋሹ ከመጀመሪያ ጀምሮ እዛ ሰሚት ፍየል ቤት ከሚሄድሽ ያቺ ሽሮ የምትሸጧ ሴትዮ አግኝተሻት ያን ያህል ስጋት አድሮባት ሴትዮዋ ቤቷንስ ምናምን ስትል በቃ እንዳለ እስካሁን አእምሮዬ ላይ እንደተቀመጠ ነው ገባሽ እናቺ ሴትዮ አሁንም የድራማው አካል ላይ ናት ይሄ ለቅሶ ትክክል ከመጸጸት ቢሆን አንቺንም ሶሪ ማለት አይጠበቅባትም ቀጥታ ወደ ገዳም ነው መሄድ ያለባት ወደ ጸበል ነው መሄድ ያለባት ለዚህ ሴትዮ አስረግጠን መንገርና መንገድ አቅጣጫ ማሳየት ያለብን ወደየት ነው መሰለሽ ወደ መዳን ነው መጀመሪያ ከልጆቿም ከማንም ከይቅርታውን በፊት እሷ ትዳንና እኛ ከይቅርታ ከማድረግ በላይ ለእሷ የስራም የቢዝነስም የምን ማቅጣጫ እናስቀምጣለን ትዳንልን እሷ መጀመሪያ ማጭበርበሩ መዋሸቱ ማስመሰሉ ይቅር የእሷ ወዳጆች ነን ብላችሁ ደግሞ ማርቲ ጋ ማንም ጋ በውስጥ ዛቻ ምናምን ከመላክ አድኗት እስቲ እውነት ቤተሰብ እውነት ስጋ እውነት ሰብአዊነት የሚሰማችሁ ከሆነችን ሴትዮ አድኗት ካለችበት ጥገኝነት ልጆቹ አንድ ነገር ስንጥር ሳያርፍባቸው ያ ሁሉ በደል ፊልም ስክሪፕት ተሰቶት እንደሚሰራ ፊልም ሰሪ ከምትቀርጹ አይነው እናውቃለን። ብዙ ሰው በዙሪያዋ በልመናው ላይ የሚካፈሉ ብዙ ሰዎች እንዳሉ፣ ማርቲንም በዛቻም በምንም በሚዲያው ላይም ብዙ ነገር ስታደረጉ፣ በፌክ አካውንትም ሁላችንም ጋር ስታስፈራሩ እንደነበር በወቅቱ እናውቃለን። ያ ምንም እንደማታመጡ የዛሬው ምስክር ነው። አሁንም ግን ከዛ ፊልም ውጡና እችን ሴትዮ አድኗት። በቃ ጸበሉ ሰዷት ኦራማኔሉ ሰዷት። ካልሆነ ደግሞ በዚሁ ከቀጠለች ራቁቷን ወታ ጎዳና ወታ እብዱና እንደምታገኟት ሹር። ልጆቿ ማንም አይሰጣት። ምክንያቱም ልጆቿ እኛ አሁንም ለሚዲያ የምንናገረው የቀርበሏት ተዋት፣ ልጆቹ ፍቱላት ሳይሆን አሁንም ለሚዲያ የምንናገረው ምንድን ነው፣ መለመኛ ነው የምታረገው፣ ድጋሚ አትስጧት ነው። እኛ ይቅርታ ልንላት የምንፈልገው መዳኗን ነው። ማርቲም ልፋቷ በቃል ቂም ጸብ አይደለም፣ የግል ጸብ አይደለም። ኢትዮጵያዊነት ነው፣ ሰብአዊነት ነው። በቃ አታጭበርብር ነው። ልጆቹ ያልተደረጉትን ሌላ ግብረ ሰዶምን አታስፋፉ ነው እየተባለ ያለው። ስለዚህ ማርትዬ እንደሰማው ቶሎ ብዬ እንትን ያልኩትኝ ያው የዋህ ስለሆሻይ ነው። እናትም ስለሆሻ ቃለው የማንንም ለቅሶ የምትናፍቅ የምትፈልጊ አይደለሽም። ስለዚህ ምንድን ነው ይሄ ነገር አንጀትሽን ራርቶ ወደ ሳሳተ መንገድ አይምሮሽ እንዳይሄድ ነው። ህቴ በርቺ። የአንድ ውጤት ይሄ ውጤት ሁለት ሶስት ቦታ አይተነዋል። በርቺ በዚሁ ቀጥ የአብረንሽንን ለማለት ነው ፈልገው ማርቲ። ቴዶ እያመሰግናለሁ ወንድሜ፣ የሁላችሁም ልፋት ነው፣ የእናንተም ዋጋ አለበት። ከእኔ ጋር ስትጨፈጨፉ፣ ስትሰደቡ፣ ጡዘታም ጓደኞች ስትባሉ የነበራችሁ እያጦዙሽ እየጦዛችሁ አብራችሁ ቅጠል እየበላችሁ ያለችን ያው፣ በጋራ ነው የተሰደብነው። የሁላችሁም ቤኔፊት ነው ቤኔፊቱ ለክፋት ሳይሆን ነገ ሀገር ተረካቢዎችን ነው ያዳነው፣ ትውልዱን የሚመጣውንም ትውልድ ነው ከስተት ነው። ምክንያቱም ትውልዱ እነሱ ህፃናቶች እያየ ልክናቸው እያለ ወደ እነሱ እንዳይሄድ ፀረ ትውልድ አጥፌዎችን ነው ማዳን የፈልግ ነው። ሌላ ምንም አጀንዳም እውቅና ፈልገን አይደለም እኛ ከሷ በፊት እውቅናለን። ይሄ ነው ዋናው ፕሮግራማችን እና አሁንም ቢሆን ልጆቿ ብቻ ሳይሆን ሰርካ ለምንም ሚዲያ ላይ ማየቱ ቁም ነገር የለውም። ቦታ ማስያዝ አለብን። ቤተሰቦቿ አሁንም እሷንና በፊት ልጆች ስላላት ነው እንበል። ፋናይ ለምሳሌ ቤቷ ውስዳት ነበር ለአንድ ቀን ልጄን ቀሚሷን ሲገልባ እየኋላች አባረረቻት ከነባሏ። ስለዚህ ማንም ሰው ሊይዛት ስለማይችል ሰርካ ለምን አሁን መንግስት ይውሰዳትና ፋናይም ገንዘብ ስላላት ያኔ ገንዘቧን ስለምትቦጠቡት ነው ከስር አሁን ደግሞ መንግስት ይውሰድና ሕክምና ቦታ ያስቀምጣት። አለበለዚያ ትክክለኛ አይምሮዋ ደግሞ ትክክል ከሆነ በሕክምና ታይታ ማረሚያ ትግባ። ማስተካከያ አለ ማስተካከያ እስር ቤት ሳይሆን ፀባይ ማረሚያ ቦታ። ተጠቃሚም ከሆነች ደግሞ እጽም የሆነ ድራግም የሆነ ተጠቃሚ ከሆነች ደግሞ ማገገሚያ ያስገቧት። አሁንም ለእኛ እንደገና ደግሞ እንደወለደም እንደ እናትም እንደ ኢትዮጵያዊ እናትም ስናስብ እዚህ ጋ መታ ማለባበሷ ማልቀሷ፣ ምናምን ደስ አይለንም። መታየቷ ትርጉም የለውም። ሙሉ ለሙሉ ኃላፊነቱን ወስደው ዛሬም እሷን ከአደባባይ አድኗት፣ ስልኳን ይቀሟት ነው። ምክንያቱም የኢትዮጵያ ብዙ ሰባት ዓመት ያህል ከእሷ ጋር ታግለናል እና አሁን እሷን ብቻዋን መተው ትርጉም ስለሌለው ማለት ነው። ማን ነው የሚያወራው? ሸዊት ሀሳብ ስጪ። ሸዊት ሰላም፣ ማርቲ እንዴት ነሽ? ሰላም ነሽ ማርቲዬ? በዚህ አጋጣሚ በጣም አድናቂሽ ነኝ እና በጣም ነው የምከታተልሽ ከመጀመሪያውም ጀምሮ ያው መግባቱ ቻንስም አልነበረኝም፣ ግን ከስር ሆኜ በጣም ነው የምከታተልሽ እና ይቅርታ ስትል እውነትም ከስተቷ ተምራ ወይም ደግሞ ጤናነቷ ተመልሶ አንቺን ይቅርታ ምትልሽ መስሎ የነበረና ሴትዮዋ በጣም ከባድ ሴት ናትና እንደው ቢቻል መንግስት አሁን እንደተናገርሽው የሆነ ማቆያ ቢወጣ ቢወስዳትና የተሻለ ነገር የሆነ እንትን ቢፈጠር ጥሩ ነው ይመስለኛል። እና እቺ ማለት የሆነ አገር ለማጥፋት ወይ ደግሞ የሆነ ነገር ያላት ጤነኛ ናት ይመስለኛል። ሳስበው ጤነኛ፣ ሙሉ ጤነኛ ናት ግን የሆነ ብቻ የለመደችው ሶሶች እና የገንዘብ እንትን ነው እንደዚህ እያደረጋት ያለው እና እና በጣም ነው በጣም ከባድ ሴት ናት። እና እንደው እሷን ብትችል ባለን ነው አእምሮዋን አስተካክላ በእውነት መታ ይቅርታ የኢትዮጵያን ሕዝብ አንቺን ብቻ አይደለም የኢትዮጵያን ሕዝብ ይቅርታ ብትልና ትክክለኛ አስተሳሰቧን ይዛ ሰውነቷን ይዛ። እኛ ኢትዮጵያኖች እንደዚህ አይነት ባህሪ እንደዚህ አይነት በቃ የወጣንት ተግባር የለንም። የሆነ ጊዜ የሚታረም ከሱሶቹ ሁላ ወጥቶ ሰው የሚታረም ነው። ብቻ ደግሞ አማኑኤል ገብታ ተስተካክላ በቃ እውነተኛ ከሆነች በሽተኛ ከሆነች ከዚህ ውላ ወጥታ እንደው ጸበልን ሄዳ እኔ ይመስለኛል። በጣም ውስጤ ሳስባት በጣም ጤነኛ ናት። እንደዚህ አራዳ የመሰሉ ሰዎች አሉ፣ እና ራሳቸውን አልጣለው በበሽታ እኔ ጤነኛ አይደለሁም ብሎ ህዝቡን ለማቃለል ምስኪን ነው የኢትዮጵያ ህዝብ ታውቃላችሁ፣ ምስኪኖች ነን። አልቅሰናል። ከእሷ ጋር ያላለቀሰው የለም። በመጀመሪያ አሳ ስትመጣ ግን ሙሉ ጤነኛ ናት። በቃ ራሷን ጠብቃ፣ የምበላውን ነገር በስነ ስርዓቱ እንደዚህ በልቼ እንደዚህ ወጥቼ እንደዚህ ጠጥቼ ነው የምትለው። የተቸገረ የተራበሰው እንደዚህ አልነበረም እና እንትናችንን ባህላችንን እያቆሸሸችብን ነው እንደው ብቻ ብትቺ ከእግዚአብሔርም ከሰውም ከኢትዮጵያ ህዝብም ይቅርታ ብለሽ ይሄ አዋጣም። ለነገሽም ለመጨረሻሽም ትልቅ ሰው ነሽ እና እባክሽ ታረሚ እና እንደ ትልቅነትሽ ይቅርታ ብለሽ አሁን እውነትም አልቅሰሽ እንደዚህ ልጆችሽ ያድጋሉ። የኢትዮጵያ ህዝብ ላይ ናቸው እና ልጆችሽ ያድጋሉ ቅብር ብሎ ያንቺ መጠሪያ ይሆናሉ። ግን እባክሽ እውነተኛ ሰው ከሆንሽ ትክክል ነው። ያው ያጦዘሽ ነገር ሊኖር ይችላል ተከላቶኝ ትቻለሽ። የገንዘብ ምጦት ሱሱም ሊሆን ይችላል። ይቅርታ ብለሽ በሰላማዊ መንገድ ብትኖር ይሻልሻል። ያው ሰውም ይረዳሻል፣ እግዚአብሔር ይረዳሻል። እቤትም ምንም ቢጎልሽ ይሰጡሻል፣ ይረዱሻል። የኢትዮጵያ በትክክለኛ መንገድ ብትመጪ ጥሩ ነው። ማርቲዬ፣ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ እኔ እናት እናመሰግናለን። ተባረኪ። ሰርካለምን ሼር ታረጉላትስ ሰርካለምን ፎሎ ያደርጋችኋት ሰዎች መታ ነበር ሄደች። ውዴ መታ መታ እኮ ነው ሄደች። በዛኛው በቲኒሹ አካውንት መታ ነበረ ሄደች። ያያት ሰው ካለ ማለት ጆ አንተ ሼር አድርግላት እስኪ ሼር አድርጉላት። ደህና ነኔ ነው አርፋለች። ግን ልጆቿ ተቀምጠውባት እሷንም ወደ ሕክምና ውሰዷት እያልን ድምጽ እየሆንን ነው። ልጆቿን ወሰዱ። አዎ፣ እሺ። አቡ ጀግና ነሽ እኮ አንቺ ወንድ በአንቺ ኃይል ነው አንቺ ስለጨውሽ ነው እንጂ ማንም አያስታውሳቸው ነበረ። በእናትሽ ግን አንቺ እንዴት ነው ያማረባት አሁን ደግሞ እህ ይሄ ለነገሩ የበፊት ፎቶ ነው። አሁን ግን ትንሽ ተጎሳቁላለች በልጆቿን መቀማት፣ ያው ጥሩ ጥሩ ምግብም የለም ገንዘብም የለም። ጆ ቪዲዮን አንድ ያርግላቸው አሁን ተጎሳቁላለች። በፊት እንደምታቋት አይደለ ይሄ ያኔ ልጥልጥ ያለች በልመና የተለጠለጠ መልክ ነው። አሁን ግን ጉስቁልና ላይ ናት ያለችው። ስለዚህ እሷን ወደ ሕክምና እንድንወስዳት የሁላችንም ድምጽና የሁላችንም አሻራ ያስፈልጋታል። በጣም ደስ ይላል። በጣም በጣም እኔ የሚያልኩት ያ ነው። አሁን ትንሽ ተቆጣጣሎች ሼር አድርጉላት። እኔም ቦልካኛለች እግዚአብሔር ያስተካክላት። ሌላ ምንም የምለው ልጆቹ እንኳን ነው በእናትሽ እሷስ የሷ ህይወት አንዴ ተበላሽቷል። የልጆቹን ህይወት እግዚአብሔር አምላክ ይሄ ሁሉ ባንቺ ተን እንዳሉ ዘመንሽ ሁሉ የተባረከ ይሁን ማርትዬ። እንደው የልጆች አምላክ ልጆች ልጆች የተባረኩ በተባረኩ ያርግልኝ። አሜን አሜን። አይዋታ አሁን ተጎሳቁላለች። አሁን በፊት ያለችበት ደረጃ አይደለችም። የተወደዳችሁ ውድ ኢትዮጵያውያን ቤተሰቦቼ እንደምን አላችሁ? አወካችሁ። ቲክቶክ ላይ የምትሰሩ ቲክቶከሮች በተለይ ማርትዬ ማርትዬ ስለበደልኩሽ፣ ቅርብ ወይ ማርቲ ቲክታከር ማርትዬ፣ በዚህ ሰዓት ህመም ቢሸሽጉት ሬሳው ይዘልቃል የሚባል ተረት አለ። ህመም ቢሸሽጉት ሬሳው ይዘልቃል። እውነትን ቢደብቁት ቢደብቁት መጨረሻ ላይ ግን ይወጣል። ማርቲዬ እባክሽን ሼር አድርጊልኝ፣ ለተከበሩና ለተወደዱ በጣም ለመወዳቸው ቲክታከሮች

አሁን እንግዲህ ሰርካለም እንደዚህ መሆኗ ጆካ ነው። ሰርካለምን እንዳታምኗት ሲጀምር፣ ሰርካለምን ያመነ ሰው ውሃ ነው የሚበላው። አሁን ምንድን ነው እንደዚህ እኛ ቪዲዮን እያወጣን የምናሳያችው፣ አልተመቻትም። ጉስቁሉና ላይ ናት ያለችው። እንደገና ደግሞ ያው ጤንነቷ ጉዳይ አሳሳቢ ስለሆነ ልጆቿ ብቻ ሳይሆን መወሰድ ያለባቸው እሷም ወደ ሕክምና መሄድ ስላለባት ድምፁ ኗት ብለን ነው ያመጣ ነው። ደሞ በፊት ልጆቿ ትቀማ እያለን ነበር፣ ደግሞ አይደለም። አሁን ደግሞ እሷ ወደ ህክምና ትሂድ፣ ጤነኛ ከሆነች ደግሞ ወደ ማረሚያ ትግባ፣ ሱስ ከሆነ ደግሞ ወደ ማገገሚያ ትግባ። ስለዚህ የህዝብ ድምጽ ያስፈልጋል፣ አሁንም የናንተ ጩኸት ያስፈልጋታል እያልን ነው። ልጆቿን ወስዶ እሷን አደባባይ ለቆ ዛሬም ህዝብ ማስጨነቅ ትርጉም የለውም ለኛ። ስለዚህ አሁን ትርጉሙ ደግሞ እሷን አሳክሞ ነገ ከልጆቿ ጋር እንድትገናኝ ውጤቷን ማየት እንፈልጋለን። ልጆቿ አገር ተረካቢ ናቸው። ነገ መንግስት ይሆናሉ ጀግና ይሆናሉ ብዙ ለሀገር ተግባር የሚሆኑ ልጆች ናቸው። ልጆቿን ማዳን ስላለብን ጮኸናል ለሰባት አመት። ዛሬ ደግሞ እናትናት ነገ ከልጆቿ ጋር እንትገናኝና የልጅ ልጆቿንም ትጦራለች፣ ታሳድጋለች። ለእሷም ድምፅ እንሆናት እያልኳችሁ ነው። ትክክል ትክክል ነው ማርትዬ፣ እኔ ሀሳብሽን ትክክል ነው። ልጆቹ ይደጉ ይማሩ። እሷ ወደ ጸበል ያልሺው ነገር ግብ አድርሰሻል። እሷን አሁን ወደ ጸበል በቃ አንድ ሰው እንደው ቅጥረኛም ሰው ተቀጥሮም ቢሆን ጸበል ውስጥ የሚይዛት የምትጠቀም ማነው? እንድትጠመቅ ማድረግ ይህን የምታለቅ ሰው ያባይንባ እኔ